የህፃናት ምቹ ሳቢና ደረጃውን የጠበቀ የቅድመ አንደኛ ደረጃ ትምህርት ተቋማትን ለመገንባት በቅንጅት መስራት እንደሚገባ የአማራ ክልል ትምህርት ቢሮ ገለጸ። ቢሮው የቅድመ አንደኛ ደረጃ ትምህርት ክልል አቀፍ የንቅናቄ መድረክ አካሂዷል። ስራው ድንቅ ደስ አለው። የአማራ ክልል ትምህርት ቢሮ የቅድመ አንደኛ ደረጃ ትምህርት መርሃ ግብር ባለድርሻ አካላት በተገኙበት ክልላዊ የንቅናቄ መድረክ አካሂዷል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የቢሮው ኃላፊ ዶክተር ሙሉነሽ ደሴ የክልሉን የትምህርት ስብራት ለመጠገን ቅንጅታዊ አሰራርን ማጠናከር እንደሚገባ ገልጸዋል። ተወዳዳሪና የነገ ሀገር ተረካቢ ትውልድ ለማፍራት ዛሬ ህጻናት ላይ መሰረት መጣል ይገባል ምነው ያሉት በሁለንተናዊ መልኩ ልማቱን፣ ሰላሙን፣ ብልጽግናውን የሚወስኑ የሚረከቡ ብቃት ያላቸው ዜጎችንና ትውልዶችን ለማግኘት በተለይ ደግሞ አሁን የሚስረከረኩ የጎደለን የሚመስለው የተዛነፈ ሳቢ ያልነካቸውና ንጹህ ሕፃናትን ነገ በሚረከቡበት መልኩ ትልቅ ይህ ትልቁ ህንፃ ፋውንዴሽን እነሱ ስለሆኑ እዚያ ላይ መስራትና ኢንቨስት ማድረግ እንዳለብን እንዳለብንና ሁሉም እንዲተባበርም ጭምር ጥሪ ለማቅረብ ነው። የመድረኩ ተሳታፊ አካላትም ህጻናት ብቁ ሆነው ነገ ሀገርን እንዲረከቡ ለማድረግ የበኩላቸውን ለመወጣት ጥረት እያደረጉ መሆናቸውን ተናግረዋል። የእኛ ተቋም ትልቁ ሚና የሚሆነው በተለይ ህጻናትን በመንከባከብ ወደ ትምህርት ቤት እንዲሄዱ በማድረግ ረገድ በልዩ ሁኔታ ይዘን ከህጻናት ፓርላማዎች ጋር ከሚመለከታቸው የሴት አደረጃጀቶች ጋር በጋራ ስራውን እየሰራን ያለንበት ሁኔታ ነው ያለው። ሁላችንም እንደምናውቀው የቅድመአንደኛ ትምህርት ማለት ጤናማና አምራች ማህበረሰብ ከምንፈጥርባቸው መንገዶች ዋነኛው ነው። ጤናማ እና አምራች ብቻ አይደለም፤ ደስተኛ የሆነ ቤተሰብ የነገ ሰዎች የሚሰሩበት ነገ ሀገርን የሚሰሩ ሰዎች የሚመረቱበት ቦታ ነው ይሄ ቦታና እንደ ጤና ቢሮ በስኩል ሄልዝ ፕሮግራሙም ውስጥ ወይም የትምህርት ቤት ጤና በሚል በጤና ኤክስቴንሽን ፓኬጅ ውስጥ የተካተተ ነው በራሱ እዚህ ቦታ ላይ የሚሰሩ ሁሉም የጤና ፓኬጅ በስኩል ህልዝ ፕሮግራሙ ወይም በትምህርት ቤት ጤና ስራ ውስጥ የሚሰሩ የመጀመሪያው ሕፃናት ስለሆኑ የሚማሩበት አካባቢ ጽዱና ለእነሱ ምቹ መሆኑ ያስፈልገዋል። የአማራ ክልል ምክር ቤት ምክትል አፈ ጉባኤ አቶ አማረ ሰጤ የቅድመ አንደኛ ደረጃ ትምህርት ተደራሽነትና ጥራትን ለማሻሻል በየደረጃው ያለ አመራር በትኩረት መስራት እንዳለበት አስገንዝበዋል። ለዘርፉ ሁሉም የድርሻውን መወጣት አለበት ያሉት ምክትል አፈ ጉባኤው ድጋፍና ክትትሉም ተጠናክሮ ይቀጥላል ብለዋል። ዘላቂ የእድገትን እና የአማራን ህልውና የማዳንና የአለማዳን ጉዳይ ነው። አንድ ሀገር በትምህርት ወደ ኋላ ከቀረ በፍጹም ይህን ክልል ከግጭት እና ከድህነት አዙሪት ልናወጣው አንችልም። ይህን ለማሳካት ይህን ከርነ በእርግጠኝነት ይህ ክልል በ2018 ቅድመ አንደኛ ደረጃ መደላድል ይመጣል። ትኩረት እንዲያገኝ በዋነኛ በእኛ በኩል ከፍተኛ ድጋፍ የምናደርግ መሆኑን በዚህ አጋጣሚ እኛም አንደኛ መልእክት ለማስተላለፍ ነው። በመድረኩ የቅድመ አንደኛ ደረጃ ትምህርት ሕጻናት የነገ ሕይወት ስኬታማነት መሰረት የሚጣልበት በመሆኑ ለዘርፉ ትኩረት መሰጠት እንዳለበት ተመላክቷል። የክልሉ ከፍተኛ የስራ ኃላፊዎች እና የተለያዩ ባለድርሻ አካላትም ተሳትፈዋል።